ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ኤምኤን አራት ሰባት ምዕራፍ ሁለት መረጃዎችን በምልክት ቋንቋ ፍቅር ተከበደ፣ ባልደረባይ ራቢያ ሰኢድ እንደዚሁም እኔ ሳለ ገብርኤል ተባረክ እየመራን ቆይታ እናደርጋለን። አብራችሁን ቆዩ። የማርበርግ ቫይረስን ለመከላከልና ለመቆጣጠር የተከናወኑ ያሉ ተግባራት ተጠናክረው እንደሚቀጥሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ገለጹ። የጤና ሚኒስትሯ ዶክተር መቅደስ ዳባ በጅንካ አጠቃላይ ሆስፒታል የህሙማን የተለያዩ ማዕከላት ላይ ምልከታ አካሂደዋል። በዚህ ወቅትም ሚኒስትሯ እንደገለጹት ቫይረሱ ለመከላከልና ለመቆጣጠር እየተከናወኑ ያሉ ተግባራት ተጠናክረው ይቀጥላሉ። በዚህ ወቅት ሶስት በማርበርግ ቫይረስ የተያዙ ህሙማን ብቻ እንዳሉና ሕክምና እየተደረገላቸው እንደሚገኝም ተናግረዋል። የጤና ሚኒስትሯ ቫይረሱ እንዳይዛመት ሕብረተሰቡ የመከላከያ መንገዶችን ተግባራዊ እንዲያደርግም አሳስበዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላውን ከበደ በበኩላቸው ህብረተሰቡ በጤና ባለሙያዎች የሚሰጠውን ምክር ባግባቡ በመተግበር የቫይረሱ ስርጭት ለመግታት የሚደረገውን ስራ እንዲያግዝም መልእክት አስተላልፏል። የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሮ በበኩላቸው የማርበርግ ቫይረስን ለመከላከል ባለድርሻ አካላትን ያሳተፈ የተቀናጀ እየተደረገ መሆኑን ጠቁመው ለህብረተሰቡም የግንዛቤ ማስጨበጫ ስራ በስፋት እየተሰራ መሆኑን ተናግረዋል። የጤና ተቋማትን በሕክምና ቁሳቁሶች በማደራጀት የመከላከሉን ስራ ውጤታማ ለማድረግ እየተደረገ ያለው ድጋፍ ተጠናክሮ እንደሚቀጥልም ገልጸዋል። የጤና ሚኒስቴር ቫይረሱን ለመከላከል የሚያግዙ ከ18 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የምርመራና የህክምና መስጫ ቁሳቁስ ድጋፍ ለሆስፒታሉ ማድረጋቸውን የኢትዮጵያ ዜና አገልግሎት ዘግቧል። በዝርዝር ወደምንመለከታቸው ሌሎች ዘገባዎቻችን አለፍን። በአዲስ አበባ ከተማ ንፋስ ስልክ ላፍቶ፣ ኮልፌ ቀራኒዮ እና ቃቂ ቃሊቲ ክፍለ ከተሞች በመገንባት ላይ የሚገኙት አዳዲስ ሆስፒታሎች ከተማዋን የህክምና ቱሪዝም መዳረሻ ለማድረግ ለተያያዘው ግብ ስኬት ተጨማሪ አቅም የሚፈጥሩ መሆናቸውን ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች አቤቤ የሆስፒታሎችን የግንባታ ሂደት የጎበኙ ሲሆን ግንባታቸው በመጠናቀቅ ሂደት ላይ መሆኑንም አንስተዋል።

የአዲስ አበባ ከተማ አስተዳደር የጤና አገልግሎቱን ፍትሐዊ ተደራሽ ከማድረግ ጎን ለጎን ጥራቱን የጠበቀና ዘመኑን የዋጀ የጤና አገልግሎትን በመስጠት ከተማዋን የጤና ቱሪዝም መዳረሻ ለማድረግ ግብ ጥሎ እየሰራ ይገኛል። የከተማ አስተዳደሩ ግዙፍና ዘመናዊ የሆኑ ሆስፒታሎችን በሶስት ክፍለ ከተሞች እያስገነባ ሲሆን የእነዚህን ሆስፒታሎች የግንባታ ሂደት የጎበኙት ከንቲባ አዳነች አቤቤ አዲሶቹ ሆስፒታሎች ከተማዋን የሕክምና ቱሪዝም መዳረሻ ለማድረግ ለተያዘው ግብ ስኬት ተጨማሪ አቅም የሚፈጥሩ ናቸው ብለዋል። ዛሬ በማለዳ ያየናቸው አዳዲስ እያስገነባናቸው ያሉትን ሶስቱን ሆስፒታል ነው። አንደኛው አቃቂ ክፍለ ከተማ ላይ የሚገኘው ገላን ሆስፒታል፣ ሁለተኛው ንፋስ ስልክ ላፍቶ ላይ የሚገኘው የላፍቶ ሆስፒታል፣ ሶስተኛው ደግሞ እዚህ ኮልፌ ላይ የሚገኘው ቤተል መንዲዳ ሆስፒታል ነው። ሶስት አዳዲስ ሆስፒታሎችን እያስገነባን ነው። ሶስቱ ነባር ሆስፒታሎችም ደግሞ የአዲስ ሆስፒታል መገንባትን ያክል ሶስት ትልልቅ ማስፋፊያዎችን እየሰራን ነው። ዘውዲቱ ላይ ሰራነውን ወደ አገልግሎት ያስገብተናል። ራስ ደስታና ዳግማዊ ምኒልክ ይቀረናል። በጥቅሉ የአዲስ አበባን የጤና ቱሪዝም ማዕከል ወይም መዳረሻ ለማድረግ የሰነቅነውን ራዕይ በትክክል መተግበር የምንችልበትን ትልቅ አቅም እየፈጠርን ነው ማለት ይቻላል። አዳዲሶቹ ሆስፒታሎች ከግዝፈታቸው በላይ ዓለም አቀፍ ደረጃውን የጠበቀ ጥራት ያለው የህክምና አገልግሎት እንዲሰጡ ትኩረት መደረጉን የተናገሩት ከንቲባ አዳነች አቤቤ ከከተማዋ አልፈው እንደ ሀገርም ትልቅ ትርጉም ያላቸው ናቸው ብለዋል። እነኚህ አዳዲስ የምንገነባቸው ሆስፒታሎች በአስተኝቶ ማከም አቅማቸው ካየን ወደ 1500 አልጋዎችን የሚይዙ ናቸው። ከዛ በላይ ግን ዋናውና ትልቁ ጉዳይ የሚሰጡት አገልግሎት ነው። የሚሰጡት አገልግሎት ዓለም አቀፍ ደረጃውን የጠበቀ አገልግሎት እንዲሆን የነበሩን ሆስፒታሎች አይነት መድገም ሳይሆን ብዛት ሳይሆን ከብዛት በላይ በከፍተኛ ሁኔታ ጥራትን ትኩረት አድርገንበታል። በእርግጥ እነኚህ ሶስት ሆስፒታሎች ወደ ከተማው ዳርቻ ወዳሉ ክፍለ ከተሞች አካባቢ ጠጋ ያሉ ከመሆናቸው አንጻር በርካታ ህዝብን ያገለግላሉ ከዚህ በፊት ሆስፒታል ያልነበራቸው ክፍለ ከተሞች ናቸው። ሆስፒታሎቹ ግን ከክፍለ ከተማ ከተማ ማልፈው ለከተማው ከከተማው አልፈው ለሀገር ትልቅ ትርጉም ያላቸው ናቸው። ሆስፒታሎቹ ከሀገር አልፈው እንደ ምስራቅ አፍሪካም የልህቀት ማዕከል እንዲሆኑ ታስበው መገንባታቸውን የተናገሩት ከንቲባ ግንባታቸው በመጠናቀቅ ላይ መሆኑንም አስታውቀዋል። ከሀገርም ለአንዳንዶቹ ለምስራቅ አፍሪካ ትልቅ አገልግሎት ወይም ደግሞ የልህቀት ማዕከል ስፔሻላይዜሽን የሚኖራቸው በተለይ የአቃቂውን ኮሰን የትራውማ ሴንተር ነው የሚሆነው። በተለይ በስብራት በአጥንት በተለያዩ ጉዳቶች በሚደርሱበት ሰዓት በሀገራችን ትልቁ የልቀት ወይም ደግሞ ስፔሻላይዝድ ያደረገው ሆስፒታል ይሆናል ብለን ነው የምንጠብቀው። ግንባታቸውን እንደምታዩት በመጠናቀቅ ደረጃ ነው ያሉት። ሶስቱም እየተጠናቀቁ ነው ያሉት። በአንድ ወቅት ላይ እያጠናቀቅን ነው። በአንድ ወቅት ላይ ሙሉ ዘመናዊ ዓለም አቀፍ ደረጃውን የጠበቀ የሕክምና መገልገያዎችን ማሟላት ከግንባታው እኩል በጣም ከባድ ስራ ነው። አሁን ትኩረታችን እሱ ነው። ግንባታውን አጠናቀናል ማለት ይቻላል፣ የለቀማ ስራዎች ካልሆኑ በስተቀር በጥሩ ሁኔታ ባሰብነውና ባቀድነው ደረጃ ሆስፒታሎቹ ተገንብተዋል። የከተማ አስተዳደሩ በከተማዋ የህክምና አገልግሎት ተደራሽነትን ከማስፋት በዘለለ ተቀማጭነታቸው በአዲስ አበባ የሆኑም የውጭ ዜጎችና ዲፕሎማቶች አገልግሎቱን በሀገር ውስጥ እንዲያገኙ ማድረግን ትኩረት ሰጥቶ እንደሚሰራም ነው ከንቲባ አዳነች አቤቤ ያስታወቁት። ቀጥሎ ያለው ዋናው ትኩረታችን ዓለም አቀፍ ደረጃውን የጠበቀ ከሀገራችን ለህክምና የሚወጣውን የውጭ ምንዛሬ ሀገር ውስጥ ማስቀረት አዲስ አበባ ውስጥ የሚገኙትን ወይም ደግሞ የሚኖሩትን ዓለም አቀፍ ተቋማት ዲፕሎማቶች፣ የህክምና ማዕከላቸው እዚሁ አዲስ አበባ ላይ እንዲሆን በዛ እሳቤ ልንሰራ ስለሆነ እሱ ላይ ነው አሁን ርብርብ እያደረግን ያለ ነው። እሱም ይሳካል። አዲስ አበባን የጤና ቱሪዝም መዳረሻ ለማድረግ የተያዘውን ግብ ለማሳካት በመንግስት ከሚከናወነው የጤና ዘርፍ ኢንቨስትመንት ጎን ለጎን የግሉ ዘርፍም ሰፋፊ ስራዎችን እያከናወነ መሆኑ ይታወቃል። ኢትዮጵያም በብልጽግና ጉዞ ላይ ለመሆኗ በአዲስ አበባ ከተማ የተከናወኑ የልማት ስራዎች ማሳየ ናቸው ሲሉ የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዚና አልከድር ገለጹ። ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀንን ምክንያት በማድረግ የህዝብ ለህዝብ መድረክ በአዲስ አበባ ከተማ ተካሂዷል። ሀብታሙ ሙለታ ተከታትሎታል። ኢትዮጵያ የብዙ መልኮች ድምር ውጤት የህብር ብሔራዊ ቀለማት ድምቀት የአንድነትና አብሮነት ማሳያ ነች። መዲናዋ አዲስ አበባ ደግሞ የኢትዮጵያ ነጸብራቅ፣ ትንሿ ኢትዮጵያ ተብላም የምትጠራ ነች። የሁሉም ኢትዮጵያውያን መዲና የሆነችው ከተማዋ ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓልን ምክንያት በማድረግ ከተማ አቀፋዊ የህዝብ ለህዝብ መድረክ አስተናግዳለች። በመድረኩ ከተለያዩ ክልሎች የተውጣጡ የብሔር ብሔረሰብ ተወካዮች፣ የሃይማኖት አባቶችና የተለያዩ የህብረተሰብ ክፍሎች ተሳትፈዋል። የአዲስ አበባ ከተማ ምክር ቤት አፈጉባ ጉባኤ ወይዘሮ ቡዚና አልከደር ኢትዮጵያ በብልጽግና ጉዞ ላይ ለመሆኗ በአዲስ አበባ ከተማ የተከናወኑ የልማት ስራዎች ማሳያ ናቸው ብለዋል። ያለፉት የለውጥ ዓመታት ሀገራችን በትክክለኛ የብልጽግና ጉዞ አቅጣጫ ላይ መሆኗ በግልጽ የታየበት ነው። የሁላችንም ከተማ የሆነችው አዲስ አበባ ይህን አፍ አውጥታ ትናገራለች። በመንግስትና በበጎ ፈቃደኛ ባለሀብቶች ትብብር ልማትን አረጋግጣ በሰው ተኮር ስራዎቿ የማህበራዊ ችግር ተጎጂዎችን ታድጋ ሃያ አራት ሰዓት ስራ ባህል ቀይራ በአጭር ጊዜ ውስጥ የዘርፉ የምርታ ማሳየት ትችላለች። የለውጥ አመታት በኢኮኖሚያዊ ማህበራዊና በፖለቲካዊ ዘርፎች እምርታዎች የተገኙበት መሆኑን የጠቆሙ አፈ ጉባኤዋ በእነዚህ የለውጥ አመታት አካታች የሆነ እውነተኛ ፌዴራሊዝም ስርዓት ተፈጥሯል ብለዋል። በአዲስ አበባ ከተማ ደረጃ አካታችና ፈታዊ የብሔር ብሔረሰቦች ተጠቃሚነት እንዲረጋገጥ ከማድረግ አኳያም አበረታች ውጤት መገኘቱን ገልጸዋል። የባህል ማዕከል ግንባታ ለሁሉም ሃይማኖቶች በነፃነት ማምለኪያ ስፍራ መሬት አዘጋጅቶ በማቅረብ የመላ ኢትዮጵያውያንን ባህልና የማንነት መገለጫዎች የልማቱ በማካተትና አዳዲስ በደግሞ የከተማችን የቱሪስት መዳረሻዎች ባህላዊ ገጽታዎች እንድታዩ በማድረግ አዲስ አበባ የሁሉ መሆኗ እያሳየች ትገኛለች። በከተማችን ከወረዳ እስከ ከተማ ባሉ የአስተዳደር እርከኖች በመንግስት የስራ ኃላፊነት ደረጃዎች ሁሉ የኢትዮጵያ ብሔር ብሔረሰቦች ሕዝቦች ውክልና ተሳትፎ በግልጽ ይንጸባረቃል። የመድረኩ ተሳታፊዎች በበኩላቸው ለሀገር ሁለንተናዊ ልማትና ሕብረ ብሔራዊ አንድነት መዳበር ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ ጠይቀዋል። እንተጋገዝ፣ እንደጋገፍ፣ አገራችንን እንቀይር፣ መንግስትን እናግዝ የተሰጠን ኃላፊነት በአግባቡ እንወጣ። ይህን ካደረግን ወደ ታሰበለት ዓላማ እንደርሳለን ማለት ነው። የኢትዮጵያ ብሔር ብሔረሰቦች እኛ ማለት የተዋለድን የተጋመድን ማንም ማንም ላይ እጅ ማንሳት የሌለበት አንድነታችን እንደዚህ እንደምናምረው ውበታችን ነው። የፌዴሬሽን ምክር ቤት ጽሕፈት ቤት ምክትል ኃላፊ አቶ በላይ ወዲሾ ከዋልታ ረገጥ እሳቤ በመውጣትና ወንድማማችነትን በማደርጀት ሀገራዊ ብልጽግናን ማረጋገጥ ይገባል ሲሉ አጽንኦት ሰጥተዋል። ብዝሃ ሀገር ሆነን ብሔር ብሔረሰቦች ህዝቦች ብዛ ሃይማኖት ብዛ ማንነት ያለን አገር ሆነን አንድ ላይ ተደምረን ከጥላቻ ወጥተን ከጽንፍ ወጥተን ከዋልታ ረገጥነት ወጥተን ወንድማማችነትና ህታማችነትን አጠናክረን አገራችንን ከፍ እናደርግ ነው። ሀይኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብር ብሔራዊ አንድነት በሚል መሪ ሀሳብ በሆሳና ከተማ ይከበራል። በአዲስ አበባ ከተማ እየተካሄደ የሚገኘው የመጀመሪያው ዙር የኢኮኖሚ ድርጅቶች ምዝገባ እየተጠናቀቀ መሆኑ ተገለጸ። ምዝገባው ምን አላማን ያነገበ ነው? አጠቃላይ ለሀገራዊ ምጣኔ ሀብት እድገትስ ምን አስተዋጽኦ ያበረክታል? የምዝገባው ሂደትስ ምን ይመስላል? የሚለውን ደግሞ ሪፖርተራችን ታምሮ ደምሴ እንደሚከተሉ ያስቀኝናል። በሀገራችን ብሎም በከተማችን አዲስ አበባ ደግሞ ከቅርብ ጊዜ ወዲህ የኢኮኖሚ ድርጅቶች ምዝገባ እየተካሄደ ይገኛል። ይህ የኢኮኖሚ ድርጅቶች ምዝገባ አሁን ላይ ያለበት ደረጃ ምን ይመስላል ስንል ምዝገባው በሚካሄድባቸው የተለያዩ ቦታዎች ላይ ተዘዋውረን ምልከታ እያደረግን ነው። የኢትዮጵያ ኢኮኖሚ ድርጅቶች ቆጠራ ለመጀመሪያ ጊዜ በሚባል መልኩ በኢትዮጵያ እየተካሄደ ነው የሚገኘው። ከጥቅምት 1 2018 ጀምሮ ስራ ላይ ውሎ በሁሉም ክፍለ ከተሞች ሰራተኞች ተሰማርተው እየሰበሰቡ ይገኛሉ፣ መረጃውን እየሰበሰቡ ይገኛሉ። ሰላሙ ጤና ይስጥልኝ። የመጣሁት ከኢትዮጵያ ስታቲስቲክስ አገልግሎት ነው። ሲሜት ወለሺ ስዩም ይባላል። የኢኮኖሚ ድርጅት ቆጠራ ላይ እንገኛለን። የኢትዮጵያ ኢኮኖሚ አሁን እያመነጫ ያለው ኢኮኖሚ ጥቅል ሀብት፣ የሀገሪቷ ጥቅል ሀብት ወይም ግሮስ ዶሜስቲክ ፕሮዳክሽን የምንለው ወይም የጥቅል የሀገር ውስጥ ምርት የምንለው ምን ያህል ሊሆን ይችላል የሚለውን ለማወቅ ያስችለናል። ሁለተኛ ደግሞ በዚህ ዘርፍ እያንዳንዱ የኢኮኖሚ ሴክተር ውስጥ የተለያዩ ዘርፎች አሉ። እያንዳንዱ ዘርፍ በአይነት በመጠን፣ በቁጥርና በብዛት ለይቶ ለማወቅ ያስፈልጋል። ሂሳብ መዝገብ ትይዛላችሁ። ይሄ ለምን ይጠቅማል? በቀጣይ ለሚኖሩት እቅድና ወይም ኢኮኖሚን ለማሻሻል ለሚረዱ ጥቅሞች ስለሚጠቅመን ነው። ሌላው መንግስት እዚህ ዘርፍ ላይ ያለውን ለእቅድና፣ ለፖሊሲ፣ ለክትትል፣ ለግምገማ ለማገልገል ይጠቅማል። እንደገና ደግሞ እዚህ ዘርፍ ላይ የተሰማራ የሰው ኃይል ምን ያህል እያንዳንዱ የኢኮኖሚ ዘርፍ ያሰማራው በኢኮኖሚ ላይ ያዘራረው ዘርፍ ምን ያህል ነው? የቋሚ ሀብቱስ ምን ያህል ይሆናል? እያንዳንዱ የኢኮኖሚ አክቲቪቲ የቋሚ ንብረቱ ያሳተፈው የሰራተኛው ኃይል አድራሻቸው፣ ይሄ ሁሉ ለማወቅ በአይነትና በአገልግሎት በመጠን ለማወቅ ይጠቅመናል። እያንዳንዱ መረጃ ሰብሳቢ ወደ ድርጅቶችና ቤቶች በሚሄድበት ሰዓት በቤቱ ቁጥር ላይ ወይም እንዳይዘል ደግሞ ደግሞም እንዳይመዘግብ የሚረዳ ቁጥር ይሰጣል። በሁለት ምዕራፍ የሚከናወን ነው የሚሆነው። የመጀመሪያው ምዕራፍ 45 ቀን ጊዜ ተይዞለታል፣ እቅድ ተይዞለታል። ይህን ታሳቢ ያደረገ በአዲስ አበባ በሁሉም ክፍለ ከተሞች ተሸፍኗል ስራው። ነገር ግን አልተጠናቀቀም፣ ወደ ዘጠና አምስት ፐርሰንት ድረስ ደርሷል የመጀመሪያ ምዕራፉ። በሚቀጥሉት አምስት እና ስድስት ቀናት ውስጥ ቀሪዎቹን አምስት ፐርሰንት ለማጠናቀቅ ከፍተኛ ርብርብ እያደረግን እንገኛለን። ሁለተኛ የመጀመሪያ ምዕራፍ ከተጠናቀቀ ደግሞ ቀጣይ ሁለተኛ ምዕራፎች እስከ የካቲት 30 ባለው ጊዜ ውስጥ ለማጠናቀቅ እና ለመስራት ይሞከራል። ጥቅምት አንድ የጀመረው የኢኮኖሚ ድርጅቶች ምዝገባ አብዛኛውን የከተማዋን ቦታዎች መሸፈን እንደቻለ እየሰማን ነው። ይህ የምዝገባ ሂደት ግን ምን ተግዳሮቶች ስነበሩት ነበሩት እንዴትስ ተወጡት የሚለውንም እንጠይቃለን። ባለቤቶች ብዛት መጀመሪያ አካባቢ ሲንጀመር ብዙ አዌሬነስ አልነበረም። ሰዎች መረጃ ለመስጠት ፍቃደኛ አልነበሩም። ከተወሰነ ሰዓት በኋላ ግን ምንድን ነው በሚዲያም ደረጃ፣ ሌላ ደግሞ በቴክስትም መረጃ ስለደረሳችሁ መረጃ ለመስጠት ፍቃደኛ ናቸው። ሙሉ ለሙሉ በነጻነት መረጃ እየተቀበልን ነው። ኢቭኒፍ በፊት አልሰጥን ያሉ መረጃ ራሱ አሁን ላይ እንደ አዲስ መጣችሁ ውሰዱ ብለው ሙሉ በነጻነት መረጃውን በጥራት ሙሉ ለሙሉ እየተቀበልን እንገኛለን። አሁን ላይ ህብረተሰቡ ራሱ በራሱ ፍላጎት በራሱ ተነሳሽነት በአሪፍ መልኩ እየሰጠ ይገኛል። የዛሬ ውሎ እንዴት ነበር? በጣም አሪፍ ነው። መረጃ ሰብሳቢዎች ቤት ለቤት እየመዘገቡ ነው ያሉት፣ እና በጥሩ ሁኔታ እየሄደ ነው ያለው። ድርጅቶች ሳይደገሙ እና ሳይዘለሉ እንደሚመዘገቡ በየተዋረዱ ክትትል እየተደረገ ነው። ጥሩ ሁኔታ ላይ ነው ያለው። የከተማ ግብርናን በቴክኖሎጂ በተደገፈ መንገድ መተግበር ምርታማነትን መጨመር ያስችላል ተባለ። የከተማ ግብርና ለማዘመን ከሚያስችሉ የቴክኖሎጂ ውጤቶች መካከል ደግሞ በውስን ቦታ በርካታ ምርት ማምረት የሚያስችል ሃይድሮፖኒክስ ይጠቀሳል። ለመሆኑ ሃይድሮፖኒክስ ምንድን ነው? ጥቅሙስ እንዴት ይገለጻል? ጸጋ ታደለ ተከታዩን መረጃ አጠናቅራለች። በአዲስ አበባ ከተማ እንግዲህ በተለያዩ አካባቢዎች የከተማ ግብርና እየተከናወነ ይገኛል። ይሄ ደግሞ ሀገሪቱ የያዘችውን በተለይ በምግብ ራስን ለመቻል የሚደረገውን ጉዞ በእጅጉ የሚያጠናክርና የሚያግዝ ነው። በዛሬው እለት የምንገኘው በአብዮት ቅርስ ሁለተኛ ደረጃ ትምህርት ቤት ነው። እንግዲህ በትምህርት ቤቱ ቅጥር ግቢ ውስጥ የተለያዩ የከተማ ግብርና ልማት ስራዎች ይሰራሉ። ከዛ ባሻገር ደግሞ በአዲስ መልኩ የሃይድሮፖኒክ ቴክኖሎጂን በመጠቀም በጣም በውስን ቦታ ላይ ብዙ ምርት ማምረት የሚቻልበት መንገድ ተመቻችቶ እንግዲህ እየተሰራ ነው ያለውና ወደ ውስጥ ገብተን ከባለሙያ ጋር ስለዚሁ ጉዳይ ቆይታ የምናደርግ ይሆናል። መሰለሽ ፈራው እባላለሁ። በቂርቆስ ክፍለ ከተማ አርሶ አደርና ከተማ ግብርና የሚሰራ የሃይድሮፎኒክስ ቴክኖሎጂ ነው። ሃይድሮፎኒክስ የሚባለው ቴክኖሎጂ ነው ለው በደንብ ሃይድሮ ማለት ውሃ ነው። ፎኒክስ የሚለው የግሪክ ቃል ሲሆን ላይበር ማለት ነው። ውሃ እንዲሰራ ማድረግ፣ ውሃ ሳይባክን ሪሳይክል እያደረገ እየተመላለሰ ፕላንቱን እያጠጣ ማሳደግና ውሃን እስከ ዘጠና ምናምን ፐርሰንት ድረስ በአግባቡ መጠቀም መቻል ማለት ነው። እያንዳንዱ ውሃ መሬት የፈሰሰ የለም፣ ታንከር አለ፣ ዞሮ ይመለሳል፣ ያጠጣዋል ማለት ነው። አፈር ላይ ያለውን ለአንድ ፕላንት የሚያስፈልጉ ይዘት ያላቸው ሚኔራሎችን በዚህ ያገኛል ማለት ነው እንጂ ውሃው ብቻውን ሊያበቅለው አይችልም። የምንሰጠው ምንድነው? በዚህ በግሉኮሱ እንደምታያት ምግቡ እዛ ታንከር ላይ ይዘጋጃል። በዚህ ፕረስ እናረግ ቴክኖሎጂ ስለሆን ፕረስ እናደረግ በዚህ መፍሰስ ይጀምራል ማለት ነው። ምናልባት አሁን ይሄ የሃይድሮፖኒክ ቴክኖሎጂ ምንድን ነው የተለየ ጠቀሜታው፣ ሌላ ቦታ ላይ ወይም ሌላ ማሳ ላይ ከምናመርታቸው ምርቶች ምን የተለያየ ጥቅም አለው? ማሳ ላይ ዝም ብለን ስናመርት በአመት ጎበዝ ከሆነ ሁለቴ ሶስቴ ሊያመርት ይችላል። እኛ ግን አመቱ ሙሉ ምርት አለው። ይሄ ውጪ ቢሆን ወይም ደግሞ ከግሪንሃውሱ ውጪ ቢሆን በበሽታ ይጠቃል፣ በወፍ ይበላል በከብት ይረገጣል። ስለዚህ እዚህ ያለ ምርት አንድም ምርት የሚወድቅ የለም ማለት ነው። የምርት ስብሰባውም ላይ የሚባከን ምርት ስለሌለ የተሻለ ምርት ነው ከዚህ የሚገኘው። ለምሳሌ ከዚች 24 ካሬ ከምትሆን እስካሁን ስድስት ኩንታል ተኩል ለቅመናል። ምናልባት እንዴት ነው የሚኮተኩቱት ነገር ምናምን አላየሁም። እንዴት ነው የተለየ ነው ወይ ማሳ ላይ ካለ እኮ ያንን ለቴክኖሎጂ ያን ለማስቀረት አይደለ? ሂደቱ አንዱ እንትኑ እኮ እዚ ጋር የሚኮተኮት የሆነ ነገር የሚደረግ ነገር የለውም። ሀርቨስት ላይ ነው እንጂ ሰው የሚፈልገው ምርት ለቀማ ላይ ነው እንጂ እና እነዚህን ትራንስፕላንት ሲደረጉ ነው እንጂ በአንድ ሰው ማንፕሌት ይደረጋል። ምናልባት እንደ በምን ያህል ጊዜስ ይደርሳሉ? ለምሳሌ እዚህ ጋር የምናየው ስትሮበሪ ምርት ከተተከለበት ጊዜ ጀምሮ በምን ያህል ወቅት ነው ሃርቨስት መደረግ ይችላል? ከአራት ወር እስከ አምስት ወር ጀምሮ ያው እንትን ይላል ማለት ነው። ይወጣል እንደ አትክልቱ ባህሪ የቆይታው ጊዜ የሚሰጠው ምርት የተለያየ ነው። ለምሳሌ ሰላጣም በየወሩ እናመርታለን። እዛች ያያችኋት ትንሿ ግሪን ሃውስ ውስጥ ሲድሊንግ አለ። እዛ ይዘጋጃል። ከዛ በየወሩ ምን ይሆናል? ምርት እንዲሆን ቀኑን እየጠበቀ ልክ ይሄኛው አንድ ወር ሲሆነው ሀርቨስት ስናደርግ ያኛው መጥቶ ይተካል። በትንሽ ቦታ ቶሎ ቶሎ በአንድ ወር ባልሞላ ጊዜ ውስጥ ወይም ደግሞ እስከ አንድ ወር ባለው ጊዜ ውስጥ ምርቶች የምናገኝበት ሁኔታ አለ። ይሄ ትልቅ ነገር ነው። በትንሽ የሰው ኃይል አጠቃላይ በሲስተም ነው እንደምታዩት። ያው ሲስተም በሞባይል ላይ ኮንትሮል አድርገን እያንዳንዱ እርጥበት በሚያስፈልግ ጊዜ፣ ውሃ በሚያስፈልግ ጊዜ፣ እንደዚሁም ደግሞ ምግብን በሚያስፈልገው ጊዜ በዛ ልክ ምንሰጥበት አግባብ ስላለ የሰው ጉልበት በጣም ይቀንስልናል። እነኚህ ምርቶች በገበያ ላይ ያው ህብረተሰቡን በቅርበት ምርቶቹን ትኩስ እንደሆኑ የሚያገኝበት ከዛም ባለፈ ደግሞ በአነስተኛ ዋጋም የሚያገኝበት ሀገራችን ደግሞ ምግብ ዋስትና እንድታረጋግጥ እንደዚህ አይነት የሃይድሮፎኒክ ስራዎች የአኳፎኒክ ስራዎች ቢኖራት በምግብ ራሳችን ለመቻል በጣም እገዛ ስለሚያደርግ ያው ይሄ ተጠናክሮ መቀጠል አለበት። እኛም እንቀጥልበታለን። የ2025 የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የሚዲያ አዋርድ ከኅዳር 20 እስከ 21 በአዲስ አበባ ከተማ እንደሚካሄድ ተገለጸ። የኢጋድ የኢትዮጵያ ተወካይ በጉዳዩ ላይ መግለጫ ሰጥቷል። ራሂል አበበ መግለጫውን ተከታትላ ተከታዩን ዘገባ አጠናቅራለች። በፈረንጆቹ 2023 የጀመረው የኢጋድ ሚዲያ አዋርድ በቀጠናው የሚገኙ የአባል ሀገራት ሚዲያዎች እንዲሁም ጋዜጠኞች የሚሳተፉበት መድረክ ነው። ኢጋድ በሚሰራባቸው የስራ ዘርፎች ላይ ትኩረት አድርጎ በየአመቱ የሚከናወነው ይህ መድረክ በዘንድሮ አመትም የአየር ንብረት ለውጥን መሰረት አድርገው የተሰሩ ስራዎችን የሚያስተዋውቅና ለቀጣይ አመላካች የሆኑ ታሪክ ነጋሪ ዘገባዎችን መሰረት ያደረገ መሆኑ ተመላክቷል። የሚዲያ ባለሙያዎች በመደበኛውም፣ በተለምዶም፣ በሌሎችም በጽሁፍ በሶሻል ሚዲያ በሌጋሲ በመደበኛው የታወቀው የሚዲያ ዘርፍ ክላይሜት ቼንጅን በመዘከር የህብረተሰቡን ችግር አተኩሮ ገንቢ ስራ በመስራት የታወቁ ጋዜጠኞችን በሁሉም የጋድ አባላት ሀገራት እንዲወዳደሩና ለዚህም ዕውቅና እንዲሰጣቸው የሽልማት ፕሮግራም ሲካሄድ ቆይቷል። እሱን ለመዘክርና ሽልማቱን ለማካሄድ ህዳር ሀያ እና ሀያ አንድ በስካይላይት ሆቴል ፕሮግራም ይካሄዳል የሚዲያ ባለሙያዎች መሸለም በቀጠናው ላሉ ወሳኝ ጉዳዮች ጥልቀት ያለው ትክክለኛና ቀጥተኛ ዘገባ የሚሰሩ ጋዜጠኞችን የሚያበረታታ ነው ሲሉ የኢጋድ የኢትዮጵያ ተወካይ አስታውቀዋል ከሁሉም ሀገራት ከአራት መቶ በላይ ጋዜጠኞች ውድድር ሀሳባቸውን አስገብተዋል ከኢትዮጵያም ወደ መቶ የሚጠጉ ዘጠና አራት ይመስለኛል ጋዜጠኞች ለውድድር ገብተዋል። ለህብረተሰብ የሚያገለግል ኮሚኒቲ ቤዝድ ልማትን ሴሌብሬት የሚያደርግ እና ኮንስትራክቲቭ የሆነ ጋዜጠኝነት ማበረታታት እና ጋዜጠኝነት የልማት አካል ሆኖ የሚቀርበት ሁኔታ ለማበረታታት የተካሄደ ነው። የውጭ ጉዳይ ሚኒስተር ቃል አቀባይ አምባሳደር ነቢያት ጌታቸው በበኩላቸው ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን ለመገንባት የአረንጓዴ አሻራ መርሃ ግብርን ጨምሮ በታዳሽ ኃይል ለቀጠናው ተሞክሮ የሚሆኑ ስራዎችን እያከናወነች ትገኛለች ብለዋል። የሚዲያ አዋርዱ በአዲስ አበባ መካሄዱ ለመዲኗ ትልቅ ትሩፋት እንደሆነ ያነሱት አምባሳደሩ ይህም የኢትዮጵያን ገጽታ ለማስተዋወቅ ትልቅ እድል በመሆኑ ሁሉም የበኩሉ እንዲወጣም ጥሪ አቅርበዋል። በኢጋድ የሚዲያ ሽልማት ላይ የሚሳተፉና የሚታደሙ የቀጠናው ሀገራት ጋዜጠኞች በርካታ ሆነው ይመጣሉ ወደ ሀገራችን። የእናንተ ሙያ አጋሮችና ባልደረቦች ናቸው። ይሄም የሀገራችንን፣ መዲናችንን፣ የሀገራችንን ገጽታ በማስተዋወጥ ረገድ ሁነኛ የሆነ የፓብሊክ ዲፕሎማሲ ስራ ያከናውናሉ የሚል እምነት አለን። የሚመጡ እንግዶችን ሁሉም ባለ ድርሻ አካላት በመቀናጀት ውጤታማ ስራ እንድንሰራ በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁ። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ፣ ተመልካቾቻችን የምዕራፍ ሁለት የኤኤምኤን 24 ሰባት ዘገባዎቻችን እንደቀጠሉ ናቸው። አዲስ አበባ ቆሻሻን ማቃጠል ከ2000 እስከ 50 ሺ ብር ድረስ የገንዘብ ቅጣት እንደሚያስከትል የአዲስ አበባ ጽዳት አስተዳደር ኤጀንሲ ያጸደቀው ደንብ ይደነግጋል። ሕጉን ሙሉ በሙሉ ተግባራዊ ከማድረጉ በፊት የግንዛቤ ማስጨበጫ ስራዎችን እያከናወነ ስለመሆኑም ኤጀንሲው አስታውቋል። በቂርቆስ ክፍለ ከተማ ኅዳር ሲታጥን የሚለውን አባባል በመቀየር ኅዳር ሲጸዳ ለአካባቢ ጤና በሚል መሪ ሐሳብ የጽዳት ንቅናቄ አካሂዷል። አልማዝ ሙሉጌታ ተከታትለዋለች። ወይዘሮ ወጋየው በየነ ይባላሉ። በጽዳት ስራ ለ32 ዓመታት አገልግለዋል፣ እያገለገሉም ይገኛሉ። እሳቸው ስራ በጀመሩበት ዘመን ህብረተሰቡ በጽዳት ላይ ያለው ግንዛቤ አናሳ ከመሆኑ በተጨማሪ ቆሻሻን ማቃጠል ባህል እንደነበር የሚያስታውሱት ወይዘሮዋ አሁን ግን ይህ ልማድ ዘመን አልፎበታል ይላሉ። ይህ በተቀጠልኩበት በጣም ከባድ ጊዜ ነበረ። የቆሻሻ ግንዛቤ የለም። ቆሻሻው እንደ ልብ ነበረ ጌታ እንትን የሚጣለው። በአሁኑ ሰዓት ጥሩ ነው። ማቃጠል አሁን ጊዜ አልፎበታል። ያለማወቅ ነበር ስናቃጥል የነበረው እና አሁን የአየር ለውጥም ችግር ስለሚመጣ ሁላችንም አውቀን ተጎጆች ስለምንሆን አውቀን ማቃጠልን መተው አለብን። ወይዘሮ ወጋየሁን ጨምሮ የቂርቆስ ክፍለ ከተማ ነዋሪዎች ህዳር ሲጸዳ የአካባቢ ጤና በሚል መሪ ሀሳብ አካባቢያቸውን አጽድተዋል። ቆሻሻን የማቃጠል ባህል እየተቀየረ መምጣቱ የሚያበረታታ ስለመሆኑም ተሳታፊዎች ተናግረዋል። ጥራት መጠዳት ለእኛም ጥሩ ነው፣ ለጤናችም ጥሩ ነው። ህዳር መታጠን የሚባለው ህዳር መጸዳት መባል በእኛ ለውጥ ነው። ማቃጠል ምንድን ነው? አንደኛ በሽታ ያመጣል፣ ሁለተኛም አየር ንብረቱ ቀን ፀሐይ ነው ጧት ብርድ ነው። ይሄ ተነባብሮ ለበሽታ ነው የሚሆነው። ማቃጠል ጥቅም የለውም። ያው እዳር ሲታጠን ተብሎ ነበር። ቆሻሻ መቃጠል የለበትም መጽዳት ነው ያለበት እና ቆሻሻውን ሰብስበን በአንድ ቦታ ማስቀመጥና ለነዋሪ መስጠት ነው ያለበት። ሲቃጠል ቆሻሻው ይበክላል ሰው እንደገና በሽታም ነው ስለዚህ ይሄ ሁሉ በሽታ እንዳይዘን ማቃጠል የለብን። የአዲስ አበባ ጽዳት አስተዳደር ኤጀንሲ የህብረተሰብ ተሳትፎና የአካባቢ ንጽህና ቡድን መሪ ወይዘሮ አለም ገና ቱጂ ቆሻሻን ማቃጠል ልማድን ለማስቀረት ግንዛቤ የመፍጠር ስራዎች መሰራታቸውን ገልጸዋል። ቆሻሻን ማቃጠል ቅጣት እንዳለውም አመላክተዋል። ግንዛቤ እንፈጥራለን። ህብረተሰቡ ችግሩ እንዲረዳ እናረጋለን። እንዲያቃጥሉ እንነግራለን አይ ብሎ ግን ይሄን ጥሶ ደግሞ ህግን የማከብር ካለ የጽዳት አስተዳደር ኤጀንሲ ያጸደቀው ደንብ መቶ ቁጥር መቶ 67 2016ን ተግባራዊ እያደረግን ያለ ነው። እዚያ ላይ ምን ይላል? አንድ ሰው ቆሻሻን ካቃጠለ ሁለት ሺህ ብር ይቀጠል ይላል። እንደ ግለሰብ ማለት ነው። ድርጅትና ወይም ተቋም ከሆነ አምሳ ሺህ ብር ድረስ ይቀጣል። ሶ ወደ ቅጣት እንሄዳለን። ወደዛ ግን እንዳንሄድ ህብረተሰባችንን የማስተማሩን ስራ አስቀድመናል። የቂርቁስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ ከተማዋን እንደ ስሟ አዲስ የማድረግ ስራው በአመት አንድ ጊዜ ብቻ ሳይሆን የዕለት ተዕለት ተግባር ሊሆን እንደሚገባ ገልጸዋል። በመደመር እሳቤ መዲናችን አዲስ አበባ የነደፈችውን የአፍሪካ የብልጽግና ተምሳሌት ለማድረግ በስራ ይህንን በመተርጎም 7/24 በመስራት እጅ ለእጅ ተያይዘን የአመለካከት የአስተሳሰብ ግድፈትን ቆሻሻን በማስወገድ አንድ ሆነን አንድ አካል አምሳል ሆነን አገራችን ማልማት አለብን። ኅዳር ሲጸዳ የግንዛቤ ማስጨበጫና የጽዳት መርሃ ግብር እስከ ቀጣይ ወር ተጠናክሮ እንደሚቀጥል የአዲስ አበባ ጽዳት አስተዳደር ኤጀንሲ አስታውቋል።